እንጀራ የምንበላው ብቻ አይደለም፣ የምንናገርበትም ጭምር ነው። መብያ ብቻ አይደለም፣ መባያ መንገድ ነው። ሀብት ሆነ የኑሮ መደላደል በተጸውኦ በእንጀራ ይጠራሉ። እንጀራ ይውጣልህ ተብሎ የሚመረቀውም ለዚሁ ነው። በክርስትና ሃይማኖት ውስጥ የሚባሉትን ነጥለን ብንመለከት የዕለት እንጀራችንን ስጠን፣ የማታ እንጀራ አታሳጣን የሚሉ የልመና ጸሎት ላይ ያሉትን ማንሳት ይቻላል። ጌታ ኢየሱስ ክርስቶስም እኔ የሕይወት እንጀራ ነኝ ብሏል። የኢየሱስ እንጀራነት መሠረቱ ኦሪት ነው። በአዲስ ኪዳን ደግሞ በዕለተ ሐሙስ ተፈትቶ ለዝንተ ዓለም እንደ ዘለቀ ሊቃውንቱ ይናገራሉ። ወይን ያሰፌስ ልበሰብ እክል ያጸና አይለሰብ ወቅብ ላብረ ወገርጽ ይላል። ወይን የሰው ልብ ደስ ያሰኛል፣ እህል ደግሞ የሰውን ኃይል ያጠናል። የምትንቀሳቀሰው የምትሄደው የምትወጣ የምትወርደው እህል ስለበላህ ነው ማለት ነው። ቅባት ደግሞ ፊትን ያበራል ይላል ዳዊት። እና እህል ዋናው ነገር ነው። እህልን ደግሞ መጀመሪያ የሰጠን እሱ ራሱ እግዚአብሔር ነው። በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር ነው እና ኢየሱስ ክርስቶስ ጌታችን ደግሞ ምን አለ? እኔ የህይወት እንጀራ ነኝ አለ። ይሄኛው እንጀራ ለስጋዊ ጥቅማችን ነው፣ ግን ኢየሱስ ክርስቶስ ደግሞ የዘላለም ህይወት የሚሰጥ የዘላለም እንጀራ ነው። የዘላለም ህይወት የሚሰጥ እንጀራ ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሏል። የህይወት እንጀራ እኔ ነኝ ማለት ስጋውን የበላ ደሙን የጠጣ የዘለአለም ህይወት አለው ማለት ነው። ክርስቶስ በሱ ውስጥ አለ ማለት ነው። ክርስቶስን የያዘ ደግሞ ሞት የለበትም ህይወት ነው ማለት ነው። እሱ መቤታችንንም አንቲ ውቱ መሶበ ወርቅ ንጹህ እንተ ውስቴ የታ መና ህቡ ህብስት ዘወረደም ሰማያት ወሃቤ ህይወት ለኩሉ አለም ከሰማይ እየወረደ እውነተኛ መና በማሕፀንሽ ያደረ አንቺ ነሺ እሱ ደግሞ እውነተኛ መብል እውነተኛ መጠጥ ነው እያለ ያሞግሰዋል። እና ከዛ ተነስቶ ነው እንግዲህ እኔ የህይወት እንጀራ ነኝ ያለው ዝንተ ዓለማዊነቱን በሚስጥረ ቁርባን በዛሬ ዕለት የተገለጠ ነው። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የህይወት እንጀራነቱን በስጋና በደሙ ይመስለዋል። የኢየሱስ ክርስቶስ እንጀራነት ዘላለማዊ እንጀራ ነው። እሱን የበላ አይራብም፣ እሱን የጠጣ አይጠማም። ለዘለዓለም የዘለዓለም ህይወት ነው ስጋውን ቆርሶ ደሙን አፍሶ በዛሬ ዕለት ትህትናም ጭምር ያሳየበት የደቀ መዛሙርቱን እግር ያጠበበት ስጋውን ቆርሶ ደሙን አፍሶ ለነገ አርብ ነገ የሚፈሰው ደሜ ይሄ ነው፣ ነገ አርብ የሚቆረሰው ስጋዬ ይሄ ነው ብሎ ለደቀ መዛሙርቱ ምስጢሩን ምስጢረ ቁርባንን ያሳያቸው እለት ነው። ይህ ስለ እናንተ የሚቆረሰው ስጋዬ ነው፣ ይህ ስለ እናንተ የሚፈሰው ደሜ ነው ብሎ በወይን ደሙን በዳቦ ደግሞ ህብስቱን አስመስሎ ነግሯቸዋል እና ከዚህ በበላችሁ ቀን የዘላለም ሕይወት ታገኛላችሁ ብሎ እራሱ ኢየሱስ ክርስቶስ ሕይወት መሆኑን የዘላለም ሕይወት የሚገኘው እሱን በማመን መሆኑን የእሱን ስጋና ደም በመብላት በመሆኑ ቃሉንም ቃሉንም ብላ ይላል እኮ አጎረሰኝ ይላል። ህዝቅኤል ቃሉን አጎረሰኝ አበላኝ ይላል። ብላ ብሏለኝ ጣፈጠኝ ይላል። የእግዚአብሔር ቃልም ጣፋጭ ነው። የእግዚአብሔርም ቃል ትልቁ ምግባችን ነው። ነገር ግን ለቁመተ ስጋ ለቁመተ ነፍስ ደግሞ ይሄኛው እንጀራ ምግባችን ነው ማለት ነው። ጌታ ኢየሱስ ክርስቶስ የተወለደው በቤተልሔም ነው። የቤተልሔም ትርጉምም የእንጀራ ቤት ነው። በትንሣኤውም ቢሆን ዘላለማዊ እንጀራነቱን የቀጠለው እኛም ከእርሱ በረከት የዕለት እንጀራችንን ሰጠን ዛሬ እያል ዘወትር እንለምናለን ይላሉ መምህራኑ። መጀመሪያ በስጋው ነው ያመጣው መጀመሪያ ስጋው ሲሳይነ ዘለለት ነበሉ ነው። አንዱ ይሄ ነው። ሁለተኛው ግን ለዘላለም ህይወት። እንዲያውም እናንተ የዘላለም ህይወት የሚያሰጣችሁን ስራ ስሩ ብሏቸው ነበር። የዘላለም ህይወት እንድናገኝ የምንሰራው ስራ ምንድን ነው ብለውት ነበር። በላከው በኢየሱስ ክርስቶስ እንድታምኑ ነው። በእምነት እሱን ከበላህ፣ በእምነት እሱን ከጠጣህ በእምነት ህይወት እንዲዋሃድ ካደረገው እሱ ደግሞ መንፈሳዊው ነው። ስጋዊ ግን ያው ለጊዜው ለእኛ በልተን ጠተን ለቁመተ ስጋ የምንገለገልበት ያው ስጋዊ ህይወታችንን የምንመገብበት ነው የምናቆምበት ነው። ግን ዋናው ደግሞ በአንድምታው ምታ ስትረጉመው ደግሞ እሱ የህይወት እንጀራ ያለው ራሱን ነው እና እኔ የህይወት እንጀራ ነው ብሎ በእንጀራ ህይወት እንደምታገኝ ስጋዊ ህይወት ነገር ግን ደግሞ የእሱን እንጀራነት ከበላ የዘላለም ህይወት ማትሞት በመንግስተ ሰማያት ዘላለም የምትኖር መሆን ግን ይህን ሁሉ እያስረዳ ነው የነገራቸው። የዕለት እንጀራችን ስጠን ዛሬ ማለት ሁልጊዜ የሰው ልጅ ሰርቶ ጥሮ ግሮ ነው የሚኖረው። ነገር ግን ሲሰራ ሲጥር፣ ያ እንጀራ እግዚአብሔር ካልበረከው ያ የሰራው እንጀራ ወይም ደሞ የሰራው ብር ወይም ደሞ ያፈራው ያመረተው ምርት እንኳን በራሱ እሱ ካልፈቀደ ምንም ምን ነውና የእለት እንጀራችን ስጠን ዛሬ ማለት እየሰራንም ቢሆን እሱ ካልባረከው ከሱ ውጭ እንጀራ ስለሌለን የእለት እንጀራችን ስጠን ዛሬ እያል እንለምነዋለን በየቀን ነው ይሄ ሁልጊዜ ነው የሚባለው አባታችን ሆይ ውስጥ ነው የሚገኘው ሁልድ ስብሃት ለመንፈስ ቅዱስ